አሁን በአደባባይ የምንጮህበት ሰዓት አይደለም። አሁን በልባችን ከፈጣሪያ ጋር የምንጮህበትና የምናለቅስበት ዘመን ላይ ነን። እኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተስፋ የምትቆርጦ ምዕመናን እንዳትኖሩ ነው የምንሰራው። አንድም ቀን በስህተት በአባቶች ስህተት በምዕመናን የራሳቸው የግል ኃጢአት ለአንዲት ቀን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቆመችበት ስርዓት፣ ርትዕት ሃይማኖት፣ ኩላዊት ቤተክርስቲያን ላይ ምንም አይነት ግንኙነት የለውም። ትናንትና ተሳዳቢ ሲሾም አይተናል። ዛሬ እነዚህ ስዕል ቀዳጆች ሲሾሙ እናያለን። ነገ ከነጎዲያ የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ የሆናችሁ ወንድምቶች፣ ውጭ ሀገር ሀገር ውስጥ ያላችሁ ወንድምቶቻችን፣ አባቶቻችን፣ አሁን እግዚኦ የምንልበት ሰዓት ላይ ነው የምንገኘው። ነገ ሲወጣ እግዚኦ ነው የሚባለው። በመስቀል ደስታና ጭፍራ አይደለም ያለው፣ እግዚኦታ ነው ያለው። ይሄ የእግዚኦታ እኛ አምላክ እንዳለ የማያምን ትውልድ በአደባባይ መጥቶ በሚዲያ ሲናገር፣ ሆነ ብለን ሀይስ እየሰጠን ትውልድ ከስርዓት እንዳይጠፋ የምንጥረው እንዲህ አይነት ነገሮች ነገ መጥተው ሹመት እንዳያገኙ ነው። ትላንትና ተሳዳቢ ሲሾም አይተናል። ዛሬ እነዚህ ስዕል ቀዳጆች ሲሾሙ እናያለን። ነገ ከነጎዲያ እያየን ያለ ነው። አሳፋሪ ሁኔታ ነው። አሁን ሰሞኑን ብፁዕ አቡነ ዲዮስቆሮስ የሆነ መረጃ አወጡ የሚል ነገር ትላንት፣ እንዲህ አባት ተሆኖ እንዲህ ከተባለ ውሸት ነው ይታሰሩ ስለ አድኑ ይቅደዱ ምንም ማለት አይደለም ተብሎ የሚዘብት ጳጳስ መስማት ያሰፈራል። ምክንያቱም ቤተ ክርስቲያናችን ከአሁን በኋላ ከአስተዳደር መዋቅር ወጥታ በምዕመን እጅ መሆን አለባት። ይህችን ነገር ጽሁፍ ዶክተር ዘሬው ሙላስ ጽፏት አየሁ ልበል። የህዝብ ሲኖዶስ ይመስረት የሚል አሁን የሲኖዶስ ግልበጣ ስርዓት ተጀመረ ማለት ነው እና ለእሱ የሚያመቻች ቋንቋ እየፈጠራችሁ ነው። ጳጳሳት የጀመራችሁት ጅማሮ አደገኛ መሆኑን ልነግራችሁ ሴራችሁ ሳይገባን ቀርቶ አይደለም፣ ተንኮላችሁ ሳይገባን ቀርቶ አይደለም። ካረጋችሁት ነው። ካላረጋችሁት ደግሞ ለዚህ ሴራ የመጣውን እሳት እንድታጠፉት እናንተ ነው የምንጠይቀው። ምክንያቱም ያላላችሁትን አለው ተብለ ከሆነ አባቶቻችን ለአባቶቻችን ጎን እንቆማለን። ግን ብለው እውነት እነግራችኋለሁ አባቶቼ እኔ አሁን ያሳፍረኛል። ከብዙ አባቶቼ ጎን መቆም ያሳፍረኛለሁ። ወይ ከንስ አባቴ ውጭ ከመቆም ውጭ እውነት እነግራችኋለሁ እኔ ከአባቶቼ ፊት ከመቆም ይልቅ ገጠር ሄጄ ወይ ደግሞ የሆነ ገዳም ሄጄ ገዳም ከሚገኙ አባቶች ጎን ብቆም ይቀበለኛል። ክርስትና አዲስ አበባ ውስጥ እያጠፋችሁብን፣ ፖለቲካ አረጋችሁት። እሷ አደገኛ ነውና አረፉ ላችሁ ፈል አንገታችሁ ላይ ክራስራችሁ ኦርቶዶክስ አትምሰሉ ይውሸት ናቸው። ስለ ሀገሬና ስለ እምነቴ ግን ወደኋላ ነው ቅዱሳ ስዕላትን ቀደዱብን። ስለዚህ የቤሳን አካላት ለምንድን ነው ይህንን ጉዳይ ለህግ አቀርበ ማያስፈጽሙልን ብለን ስንላል ነበረ ለምንድነው ማያዙት ብለን ስንላል ነበረ አባቶች ይህን ጉዳይ ሳያውቁት ቀርቶ አለ በእርግጥም ያውቁታል፣ አውቀውም ዝም ብለዋል። አልፎ ተርፎ ደግሞ እኛ ደግሞ እንድንታሳ ደግሞ ጥያቄ እየጠየቁ ነው ለአን በብላችሁ ምን እንዳሉ አቡነ ዲዮስቆሮስ የተናገሩትን ነገር ነው የምናገራችሁ ዛሬ በነበረው ስብሰባ ላይ አቡነ ዲዮስቆሮስ ይህንን ነገር የሚናገሩትን እኛ እንድንያዝ ነው የሚፈልጉት። ላም በብላችሁ አንድ ስዕል ቀደደ ተብሎ አጀንዳ ለመፍጠር የፅንፈኛና የነፍጠኛ አንድ ስዕል ቀደደ ተብሎ አጀንዳ ለመፍጠር የፅንፈኛና የነፍጠኛ እሺ፣ የከተማ ወሮ በላ አደራጅቶ የከተማ ወሮ በላ አደራጅቶ ከተማ ለመበጥበጥ የተዘጋጀ አጀንዳ እንጂ ስዕል መቀደዱ አሳሳቢ ሆኖ አይደለም አሉ አቡነ ዲዮስቆሮስ። ይሄ በውስጥ የወጣ መረጃ ነው። ስዕል መቀደዳ ትልቅ አጀንዳ አይደለም። ጉዳዩ አይደለም። ይህን አጀንዳ አድርገውን ግን ወሮበሎች፣ የከተማ ወሮበሎች እኛ ሚዲያ ላይ እየጭሆን ያለነው አጠቃላይ ማለት ነው። እነሱ አጀንዳ ፈልገው ነው እንጂ ስዕል መቀደዱ ትልቅ ነገር አይደለም። ለ አይገርማቸው። በዚህ ዙሪያ የሚንቀሳቀሱ ሰዎች ላይ መንግሥት ሳይውል ሳያድር እርምጃ ሊወስድ ይገባዋል። እንዴት ስዕል ይቀደዳል ብለን የጮሁን ሰዎች ላይ እንዴት ስዕል ይቀደዳል ብለን የጮሁን ሰዎች ላይ መንግስት ሳይውል ሳያድር እርምጃ ሊወስድ ይገባዋል አሉ። ማን? አቡነ ዲዮስቆሮስ የቅዱስ ሲኖዶስ ጸሐፊ አቡነ ዲዮስቆሮስ። ስዕል መቀደር ዝም ብሎ ትልቅ አጀንዳ አይደለም። ስዕል መቀደር ጉዳያችን አይደለም። ባይሆን ይህን ስዕል አስታከው ግን አጀንዳ እየፈጠሩ የከተማ ወሮበሎች፣ ፅንፈኞች እና ነፍጠኞች ናቸው እንዲህ እያደረጉ ያሉት። ስለዚህ መንግስት እንደውም በአፋጣኝ እነኚህ ሰዎች ስዕል ተቀደደ ብሎ የተናገሩ ያሉ ሰዎችን በአፋጣኝ ልኝ የታሰሩልኝ እያለ ነው። ስለዚህ የብሩክ የመታሰር የባሮክ የመታሰር እጃቸው አለበት ማለት ነው። አዲ ታዲያ ምን አለች አዲ፣ የኔ ውድ ምን አለባት እነሱ ሊቃነ ጳጳሱ እንደዚህ መንገዱ ክፍት አደረጉላት። እንደፈለገች ብትናገሩ ምን ችግር አለው? እንዲህ አለች አዲ ስዕል መቀደዱ ድርጊቱ ተገቢ ነው ብለን አናምንም። ስዕል መቀደዱ ተገቢ ነው ብለን አናምንም። ይህን ያደረገውን ለህግ አካል ይቀርባል። ነገር ግን እናንተ ይህን የምትሉ ነገር ምን ያህል የጸዳችሁ ናችሁ ስል የቀደሱን ሽ እንደ ከነሱ ተሽለው ከነዲስ ቆሮ ተሽለው ስል የቀደሱን፣ ችግር የለውም ለህግ ማቅረብ እንችላለን። ግን እናንተ ከዚህ ነገር የጸዳችሁ ናችሁ ወይ ብላ መልሳ መልሳ እነሱ ጠይቀሻቸው እናንተ ራሱ ከዚህ ነገር የጸዳችሁ ናቸው ወይ? የተሰበሰቡትን ሰዎች እነ ቡታያቸው ሰዎች በሙሉ ተባሉ። እናንተ ራሱ ከዚህ ነገር የጸዳችሁ ናቸው ወይ? ዲዮስቆሮስ በሩን ከፈቱላት። እንደውም ከዚህ በኋላ ስለ ስዕል የሚናገሩትን እሰሩ አሉ። አሊ ደግሞ እናንተ ራሱ ከዚህ ነገር የጸዳችሁ ናቸው ወይ? እየጮህን ያለነው እነኚህ ሰዎች ጋር ሊደርስ ነበር ጉዳያችን ጳጳሳቱ አይተው ይሄን ነገር እንደው ሀይ ይሉናል ብለን ስናስብ ነበር። እንኳን አይደለም ሀይ ይሉ እንኳን አይደለም ተዉ ሊሉ ይቅርና መንግስት እንደውም ከዚህ በኋላ እንዲህ ብሎ የሚጫወቱ እሰሩልን እያሉ አይገርማችሁ። ቀሲስ ሳሙኤል እግዚአብሔር አክብርልን በእውነት ይህን መረጃ ስላጋሩ እናመሰግናለን። ኢትዮ ቤተሰብ ሚዲያ በሰፊው ይመጣበታል እመጣበታለሁ ስላሉ ማለት ነው። ስለዚህ ከቻላችሁ እንደውም እሳቸው ገብታችሁ ተከታተሉት ሳቸው ጋር አባት አለን ብለን እየተናገረ ያለ ነው። እንግዲህ ሰዎቻቸው፣ ልጆቻቸው እንዲታሰሩ በር እየከፈቱ ያሉ እነሱ ናቸው። ልጆቻቸው እንዲያዙ ፍቃድ እየሰጡ ያሉት እነሱ ናቸው። እንዲህ ያሉ ጽንፈኞቻቸው እሰሩልን ጭምር እያሉ ያሉት እነሱ ናቸው። እንዲህ ያሉ አባቶቻችን እያፈራን፣ እንዲህ ያሉ አባቶቻችን እየመጡልን ያሉት እናመሰግናለን። ቤተክርስቲያን በእናንተ እጅ መውደቋ ያሳዝነናል። ግን እናመሰግናለን። እያየናችሁ ስለሆነ ለማን እየቆማችሁ እንደሆነ ማንን አሳልፋችሁ እየሰጣችሁ እንደሆነ እያየን ስለሆነ እናመሰግናለን። እኔ ሁሌ ሌለ እኔ ከቤተ መንግስቱ ይልቅ ቤተ ክህነቱ እንፈራለሁ ላቸው ከቤተ መንግስቱ ይልቅ ቤተ ክህነቱ ለቤተ ክርስቲያን ጸር ነው። ቤተ ክህነቱ የቤተ ክርስቲያን ጸር ነው። ቤተ ክርስቲያን ለማፍረስ ነው ያለው፣ ጉዳዩ አይደለም። እኛ ቅዱሳት ስዕላት ተቀደዱ እንዴት እንዲሆናል ብለን ስንል እነሱ ምሰሯቸው እያሉ ነው። ለባሮከ ይጮሃሉ። ፍትህ ይጠይቁናል ብለን ጠበቃ ይመድቡናል ብለን ስናስብ የምን ጠበቃ ወዳጅ፣ ሌሎቹ ካሉ ሰሩ እያሉ አቡነ ዲዮስቆሮስ ጥሩን አባታችን፣ እናመሰግናለን፣ እናመሰግናለን። ተስፋ አደርጋለሁ በሰፊው እንመጣበታለን። እግዚአብሔር ካለ ቀሲ ሳሙኤል የዘረዘሩት ዝርዝር ሁኔታ እና ይንሰማና ደግሞ እንመጣበታለን። እንደ አጭር መረጃ የሆናችሁ ዘንድ ይሄን አመጣውላችሁ። ሰላም፣ እግዚአብሔር ከእኔም ከእናንተ ጋር ይሁን። ቸር ቆይ።